የሰው ወሬ ሳያግዳቸው ሰርግ ብሎ ዝም። ዋው! እውነት የአመቱ ምርጥ ሰርግ ብያለሁ። የአብርሽና የሩታ እንኳን ደስ አላችሁ። እግዚአብሔር ይመስገን። ለዚህ ቀን መብቃት በራሱ በጣም ትልቅ ክብር ነው። ሰላም ጤና ይስጥልኝ፣ ውድ የተከበራችሁ የቻናል የተከታታይ፣ ሰላማችሁ ይብዛልኝ በያላችሁ። ያው እንግዲህ በሰርጉ ላይም ባንገኝም እንግዲህ ቤታችን ሆነን ስናደምቅላቸው ነበር ማለት ነው። ዋው እንኳን ለዚህ ክብር በሰላም አበቃችሁ ብያለኝ። እኔ በጣም ነው እኔ በጣም ነው እውነት ደስ ያለኝ አብርሽ እንደዚህ ሩታ ተሞሽረው ማየት በጣም ሁሌ የምናፍቀው ነገር ነበረ። እንደዚህ ድምቅ ድምቅምቅ ብለው በሰው ሀገር ላይ መጥተው ወዳይ ዘመዶቻቸው በተገኙበት ሰርጋቸውን አድርገዋል ማለት ነው። እንኳን ለዚህ በሰላም አበቃችሁ እውነት ለመናገር ያክል አብርሽ በጣም በጣም በጣም በጣም በጣም አናዷችኋል። በጣም በጣም ደግሞ ጅግና ነው ለእኔ። ሁሌም ነው እኔ ሁሌም ነው ምለው እኔ ሰውን ከወደድኩኝ ወደድኩኝ ነው። በዚህ ምድር ላይ ስትኖሩ ውዶቼ የዋ ስትሆኑ ፈተናችሁ በጣም ብዙ ነው። በጣም ማለት ነው አብርሽ የዋህነቱ ይመስለኛል። በጣም በጣም በጣም አሁን ላይ ልክ ይሆናል ሌለ ሄዳችሁ ሄዳችሁ ስኬታማ ስትሆኑ በቃ ምቀኛችሁ ይፈላል። ያኔ እኮ የማያውቋችሁ ናቸው። ያኔ እናንተ ደፋ ቀና ስትሉ ለመለወጥ፣ ያኔ የማያውቋችሁ ልክ እናንተ ስኬታማ ሆናችሁ አብርታችሁ በልጣችሁ ስትገኙ ምቀኛችሁ ይፈላል እና በጣም ነው። እንግዲህ ሰሞኑን ሚዲያ መነጋገሪያ የሆኑት አብሪሽ እና ሩታ ናቸው። በዛ አጋጣሚ እንደው ሂዱበት የሰው ወሬ እንዳሰሙ ማንንም እንዳሰሙ ከዚህም በኋላም ብዙ ነገር ልትባሉ ትችላላችሁ ግን ትችላላችሁ። እናንተ ለእኔ እውነት ከሚባለው በላይ ጀግና ናቸው። ነገር ሌላው ነገር ደግሞ ማለት ነው ውዶቼ። አሁን እኔ አብርሽን ሩታን ወዳቸዋለኝ። ለአብርሽና ሩታ ውዴቴን ይገልጥልኛል ያልኩትን የሆነ ነገር አደረግኩኝ እንበል በራሴ ፈቃድ እነሱ ሳይሉኝ አብርሽና ሩታ ለምንድን ነው የሚሰደቡት ታዲያ እኔ ላደረኩት ነገር እኔ እኮ ፈልጌ ነው እነሱ አልጠየቁኝም አይደለም ለምንድን ነው የሚሰደቡት? እኔ በጣም ጥያቄ የሆነብኝ አሁን ላይ አብሮች ለምንድን ነው የሚሰደበው በጣም ይገርማል በጣም በጣም ነው የገረመኝ ከሚባለው በላይ እግዚአብሔር ልቦና ይስጠን ለሁላችንም እንግዲህ እሱ ማንንም አልሰማም። ውቢቷ ዱባይ ላይ ሁለተኛ ሀገራችን ላይ ፏዝጭ ብሎ ነው ከወዳጅ ዘመዶቹ ጋር አጠር መጠን ያለ ሰርጉን ያደረገው። እንግዲህ ምንም በደንብ ገና ትቃጠላላችሁ። ገና መልስ ፕሮግራም አለ። ተዝም በላይ ልትናደዱ፣ ያኔ ለመልሱ ፕሮግራም ልትታነቁም ትችላላችሁ። እዝ ስለሆነ መልስ የሚደረገው አዘጋጁ ሲናገር ሰምቻለኝ። እና መልካም መቃጠል፣ ማንኛችሁን ቢሆ ብትሆኑ ውዶቼ ስኬታማ ስትሆኑ ገና ስኬታማ ሳትሆኑ ከእናንተ ጋር ያልነበሩ ሰዎች ዛሬ ስኬታማ ስትሆኑ የእናንተ ስኬት አናዷቸው ቢመጡ እንዳሰሟቸው ወደኋላ እንዳትሉ ወደፊት መራመዳቸውን እንዳታቆሙ ወደኋላ እንዳትጎተቱ እና እኔ ይሄን ነው ማለት እንፈልገው፣ እኛ አበሾች ምቀኛ ባንሆን እንደዚህ ወደኋላ አንጎተትም ነበረ። ምቀኛ ስለሆነ እርስ በራሳችን ስለምንመቃኛኝ የሰው ስኬት የሰው እድገት ስለማያስደሰተን ቅንቅናሞች ስለሆነን ይኸው ሁላችንም ስደት ላይ ነን። እንደምታዩት ነው። አገሪቱ ያለችበትን ሁኔታ ለእናንተ አልነግራችሁም። እና ብቻ እግዚአብሔር ለሁላችንም ልብ ይስጠን፣ መተዛዘንን መተጋገዝን ይስጠን። በሰው ሀገር ላይ ስንኖር እርስ በራሳቸው ሲተጋገዙ፣ ምግብ እንኳን አብረው ሲበሉ እናያለን። እኛን ዘወር ብለን ስናይ ግን ምቀኝነት ለምን አለፈለት፣ ለምን እንደዚህ ሆነ ምናምን ብለን ስንመቀኝ ነው የምንገኘው። እና ብቻ ያስጠላል። አብርሽ መነጋገሪያ ስለሆነ እኔ ከሚባለው በላይ ደስ ብሎኛል። ለምን አብርሽ በጣም ሪስፔክት የማደርገው በሚዲያ ላይ በጣም እኔ እንጃ የሚመቸኝ ሰው ነው። ይቅርታ አድርጉልኝ ለዚህ ንግግሬ፣ እና በደንብ ደግሞ ተናደዱ። ሩታ የምረድ ምቅ ብላ በቤሉ አብርሽ በሱፍ ዋው! እውነት እኔ ባለመገኘቴ እዝቹ ሀገር ላይ እየኖርኩ በቃ ትንሽ ተናድጫለሁ። ምንም ማድረግ አይቻልም፣ እንግዲህ ሰው ያለበት ሁኔታ ነው። እንግዲህ ሁላችንንም የሚመቸንም የማይመቸንም ሰው አለን። እንደዛ ነገር ነው። ቢመቸንና ብንገኝ የደስታቸው ተካፋይ ብንሆን ደስ ይለን ነበረ።